ፅናት እና ኪራ በስተመጨረሻ ከዛ ሁላ ስቃይና መከራ በኋላ ሊጋቡ ወደ ገጠር ሄዱ ምሩ ምሩና ናሆሚ እንግዲህ ጭቅጭቅ ላይ ናቸው እሱ አትስሪ ያምሻል ቢላትም እሷ ደግሞ እንዴ እኔ እኮ ሴት ነኝ እንዴት ነው ቤት ካልተጸዳ ምግብ ካልተሰራ ቁጭ ብዬ የምጠብቅህ አይ እኔማ ሰራተኛ ቀጥርልሻለሁ ግን ሰራተኛ ቀጥሬ እንሰራለው ካልሽ የእውነቴን ነው የምልሽ። አስሬ ነው የማስቀምጥሽ። ሰኒ ሰኒና ክብሮም እንግዲህ ሰኒዬ በቅናት ብድ ብላለች። ሰኒዬ በቅናት ድብን ያለች ነው ምክንያቱም ባለፈው ኪራይ ባመጣት ሴተኛ ዳሪ እሷ ክብሮምን እጁን ይዘው ስለነበረ በቅናት አበደች። ለምንድን ነው አብረሀት የማታድረው እንዴ? አረ የነካችኝ እጄን እኮ ነው። ነገርኳችሁ። እሷ እዚህ ቤት የመጣችው ሁሉንም ነገር ለማደበላለቅ ነው። እና ለምንድን ነው ማታምነኝ? ነብስ ወይስ አማረህ እንደኪራ እያለች መቆሚያ መቀመጫ አሳጣችሁ። ሄኖክ፣ ሄኖክ፣ ተይ ተረጋጊ። ቆይ አንቺ ለምንድን ነው እህትሽ ባለችው ሁሉንም የምትመርጂው? ለምንድን ነው የራስሽ ህይወት የማይኖርሽ? ለምንድን ነው ደስተኛ የማትሆኝ? እስኪ ነገሪኝ። ኧረ ተይ ሰኒተይ እሷም የራሷን ህይወት ትኖር፣ አንቺም የራስሽን ህይወት ኑሪ። እስከመቼ ነው ሰው ይጎዳኛል እያልሽ በጥርጣሬ እና በሀዘን በትካዜ የምትኖር ሁሉም ሰው እኮ አንድ አይደለም። እስኪ ንገሪኝ። እስኪ ፅናትን ያት ብዙ ፈተናዎችን አጋጥመዋት ያን ሁሉ እንኳ ተቋቁማ አሁን ድረስ ማለፍ ችላለች። እናንችስ ማለፍ ያቅትሻል እንዴ እ ባለፈው እኮ ኪራ አልታመንላትም። ለጽናት ስትይ ነበር። አየሽ፣ እሱ ምንም እንኳ ቢሰክር፣ ምንም እንኳ ባያስታውስ፣ ነገር ግን በስካርም ውስጥ ሆኖ እኔ ታማኝ ነኝ ለትዳሬ እያለ ቀበቶውን ሁላ እንኳ አልፈታም ነበረ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴ ናቸው፣ ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ይሁኑ ማለት ነው ውዶቼ። እንግዲህ አዲስ ቻናል ነው፣ አበረታቱኝ። በዚህ ቻናል አስተማሪና አዝናኝ ቪዲዮዎችን እንለቃለን። ቪዲዮዎቻችንን እስከ መጨረሻው እንደምትከታተሉን በአክብሮት እንጠይቃለን። ጽናት ድራማ እንደቀጠለ ይገኛል። ምሩዬ፣ እውነት ለመናገር ምርጥ ጓደኛ ነች። በጣም ደስ የምትል በተለይ ለጽናትና እንዲሁም ለሰኔ ሰኔን ሳይቀር። አረ እባክሽ የራስሽ ህይወት ኑሪ፣ ይበቃሻል። እስኪ እኔንና ጽናትን እይን። እኛ እኮ በጣም ደስተኞች ነን፣ የራሳችን ህይወት እየመራን ነው። እና ደግሞ በፍቅር ውስጥ ብዙ ፈተናዎች አሉ፣ ብዙ ማጣት፣ ብዙ ማልቀስ፣ ብዙ ነገር አለ። ግን ደግሞ ከዛም በላይ ደስታም አለ። እስኪ ንገሪኝ አንቺ አሁን። ቆይ ምንድን ነው ሰኔ እህቷ ደወለች እና ቆይት፣ ነው ያለሽው እህቴ ብላ ስትላት፣ አይ ለምንድን ነው ስራ ያልሄድሽው? ዛሬ ደብሮ የነበረ ለዛ ነው ስራ ያልሄድኩት። እና ታዲያ የት ልትይ ነው? እምሄድበታለኝ። ከዛ እንዳትሄጂ ብላት ነው መሰል። ቆይ እህቴ ግን ምን እያሰበች ነው? በቃ የቁም እስረኛ አድርጋኝ፣ የቤት እስረኛ አድርገኝ ልትኖር ነው ማለት ነው? አሁንስ መረረኝ ብላ ተነስታ ወደነ ጽናት ቤት ሄደች። ጽናት ቤት ስትሄድ ደግሞ ያልሆነ ነገር አየች። ክብሮ ምን እና ያች ልጅን ሄኖክ የኪራ ጓደኛ ሰኒየን ተረጋጊ ባክሽ እባክሽ እያላት ነው። እውነት ግን ሰኒ ማንን ተፈቅሪ ይሆን? በጣም ይገርማል። ማለቴ ክብሮምን ምን፣ ወይስ ደግሞ ሄኖክን። እኔ ምልህ ቆይ ግን ይች ልጅ እንዴት ነበረ ያን ሁሉ ሰው የተደባደብክላት ምን አስበህ ነው ብላ ስትለው፣ እንዴ ማድረግ የለብኝም ነበር እንዴ? ምንም ቢሆን እኮ ሴት ልጅ ናት። እና ደግሞ እኔም ቤተሰቦችን ያጣሁት ምን፣ ቤተሰቦችን በምን አተ ነው ብላ ስትለው፣ አይ እሱንማ ባልነግርሽ ይሻላል። ንገረኝ እንጂ ለምንድነው የማትነግረኝ? ተየዋልኩሽ እኮ ሰኒ። እሱም በሌላ ቀን ኪራዬና የና ፅናት እዬ ኪራና ፅናት እንግዲህ በፍቅር ክንፍ ብለዋል። ጭራሽ ገጠር ሄደው ፍቅራቸውን ሊያጣጥሙና ሰርጋቸውን ሊበሉ ነው። ታውቂያለሽ እስከ ዛሬ ለበደርኩሽ ሁሉ በጣም ይቅርታ። ግን አንቺ በጣም ታማኝና በጣም አስተዋይ ትዕግስተኛ ሴት ነሽ። ግን አለሁ ስለታገሽኝ ለይቅርታሽ ሁሉ እያለ እውነት ለመናገር በይቅርታ ልብ ጠየቃት። ምንም ችግር የለውም አንተ እኮ የልቤ ንጉሥ ነህ ብላ እቅፍ ስታደርገው እንዴ እስከ ዛሬ እኮ ታፍሬ ነበር ብሎ ሲላት፣ አዎ እስከ ዛሬማ አፍር ነበረ። አሁን ግን ለመድኩ። በዛ ላይ ደግሞ አንተ ማለት እኮ የልቤ ንጉሥ ነህ አልፈራም እያለችው እቅፍ ማድረግ ጀመረች። የኪራ እንግዲህ ባለፈው ያታለለችው የሆነ ነገር ያላት ይመስላል። ምክንያቱም እነሱ እዛ ዓለማቸውን ይቀጫሉ። እኔ ግን ፅናትን ጭራሽ በደካማ ጎኗ የገባች። እኔ እምልሽ ቆይ እናንተ ግን ለእኔ ምንም አታስቡም አይደለ? እኔም እኮ እንደናንተው ሴት ነኝ። እንዴ ምን ማለትሽ ነው? ምን አደረግን? አይ በቃ አንድ ሰው እንደዚህ ሆነ ማለት እኔ እኮ ለምን ለምን እዚህ ውስጥ ገባሽ ብሎ የጠየቀኝ የለም። ግን ሁላችሁም ጣታችሁን መቆርጠም ነው ጣታችሁን መጠቁም ነው እንጂ የምትፈልጉት። አረ እንደዛ አይደለም ጽናትዬ። ቆይ ምን ብያት ይሆን እንደዚህ የሆነችው? ግን ይች ልጅ ልቧን ሰብርኳት እንዴ? እያለች ብቻዋን መብሰልሰል ጀመረች። እንግዲህ ከሰኒ ጋር ጦርነት ገጥማለች። ልጅቷ በጣም አትገኛ ነች። ክብሮምን ለማማለል እየሞከረች ነው። ሰንዬ ደግሞ ፍቅሯን መግለጽ ቸግሯት ነው እንጂ እውነት ለመናገር ክብሮምን ወደዋለች። ግን ተናገሪም ብትባል በፍጹም እኔ፣ ሁሉም ሰው እንደ እህቷ እየመሰላት እህቷን ባሏና እንዲሁም ደግሞ ቤተሰቦቿ ስለጎዷት እሷን የሚጎዷት መስሏት ነው። ነገር ግን ሰንዬ፣ ተናግረሽ ፍቅርሽ ብታጣጥሚ ይሻልሻል። እውነት ለመናገር እንዴ ጊራና ጽናት በቀጣይ እንግዲህ ገጠር ሄደው ሰርጋቸውን እየበሉ እንጠብቃለን ማለት ነው። ከዛ ልጅ ይመጣል፣ ብቻ ሕይወት ትጣፍጣለች። ምሩዬና ናሆሜ እንግዲህ ቀጣይ ወደ ልጅ ነው፣ ከሰርግ በኋላ ወደ ልጅ ነው። ምሩዬስ በማራትና የእውነት እዛ ላይ ባትሞት ደስ ይለኛል። ናሆሜ ስራ እንኳ መስራት አልቻለም፣ በጣም እየተጨነቀ በጣም እየተጠበበ ነው ያለው። እና ብቻ ግን ያሳዝናል። ሁሉም ነገር ደስ የሚል ይሆናል ብዬ ተስፋ አደርጋለሁኝ። ግን እውነት ለመናገር ክብሮም፣ ኧረ እባክሽ እኔ ከልጅቷ ጋር ምንም አይነት ግንኙነት የለኝም፣ ሰኒ፣ ለምንድን ነው የማትረጅኝ? ኧረ እባክህ አልጋ ላይ አብራህ አንሶላ እንድትጋፈፍ ነው እንዴ የፈለከው? እኔ እኮ ግራ ገባኝ አሁንማ፣ እያለችው። እንዴ ምን ማለት ነው ነገርኩ እኮ አንሶላ መጋፈፍ ብቻ ነው የቀረህ ብላ ተበሳጭችበት ብቻ፣ ግን ያሳዝናል። ምንም የለኝም ቢላትም ልታምነው ፈቃደኛ አይደለችም። ጽናትዬ ጽናትዬ ምሩን ለመጠየቅ ሂደው ሄኖ ከነዛ ሲያገኙት ተነስቶ ሊሄድ ነበር እንዴ ለምንድን ነው የምትሄደው? ምን ላርግ ብለሽ ነው? እንደዛ ካደረግኩም በኋላ የአንችን ፊት ማየት እኮ በጣም አፈርኩኝ። ለምን እንደዝ ትላለሁ? አራት ትፈር ምንም ችግር የለውም ደግሞ እኔ ይቅር ብየሃለሁ። አስበህ እኮ አይደለም ለእሱ አስበህ ነበር እንጂ። የእውነት ኪራ እንዲህ ይሆናል ብለህ አይደለም። እና ምንም ችግር የለውም የጽናትዬ እኮ የይቅርታ ልብ በጣም ደስ ይላል። ሁላችንንም የይቅርታ ልብ ይኖር።